እንችላለን። አንቺ ማርፈሽ ብትቀመጭ ይሻልሻል ለሊ። ቀጣይ ከዚህ ቤት ምጠፊው አንቺ እንዳትሆኝ ተጠንቀቂ። እሽ? እሺ፣ ጥሩ። እናንተ ተቀመጡ፣ እኔ አዴን በራሴ መንገድ አገኛታለሁ። ለሊ፣ ኤላ በቃ ምንም እንዳትለኝ። ቤዛው ነው። አንቺ ራስሽን መጠበቅ አለብሽ። ፖሊሶቹ መጡ። እስኪ ንገር፣ ያደረግነው ነገር አለ። አሁን ሊዱ ላይ ያደረግነውን ነገር ብናደርግ ከንቱ ልፋት ብቻ ነው። ሁሉም ነገር ለፈጣሪ መቶ መትሆኑ ያለብን እሺ። በጣም ይቅርታ፣ እንደዚያ መሆን አልነበረብኝም። ለልዩ እኔ እኮ ያንቺ ሰው ነ እንደፈለግሽ ብትሆኝ ችግር የለውም። እሺን አሳቢ እኔ ትዕግስተኛ ታውቃለህ፣ ግን ስናደድ ሲገፋኝ ብቻ በሆነ ነገር ሲበሳጭ፣ ልክ አንተን ሳይ ሁሉም ነገር ይጠፋል። በጣም ወዳለው እሺ የእኔ ቆንጆ አትናደጅብኝሽ ቶሎ ነው ደግሞ የምታረጂብኝ እሺ በቃ አልናደድም ቅድም እኮ የማወራውን ነገር ስላልተረዳችሁ ነው የተናደድኩት ችግር የለውም አሁን እንደነገርኩሽ ነው እሺ በቃ አሁን ይናው ልንቤት ለነባድ ከሳይጋቸው ይህ ልስታስሮን የምርፍ ልበል ይሁሉ ጦስ የመጣው ግን በአንቺ ነው እሺ ያልሽ የአንቺ ጦስ የአንቺ ጦስ እያልሽ በእኔ ለማሳብ ነው ነው ባርኪ፣ ምን ነው አዴና፣ ሊዱ ተገኝተዋል። ምን፣ የት እንዴት ሊገኙ ይቻሉ? ናኦልም ታሰረ ማለት ነው። ስለ ናኦል እንኳን ምንም የሰማት ነገር የለም፣ ግን አዴና ሊዱ እየመጡ ነው። ቤቱን ደግሞ እንደምን እንደምታዩ ትርምስ ምሶቷል። እስቲ ፍቅር፣ ትንሽ ነው ቤቱን አስጆ፣ በዛው ቡና አፍይና፣ እስቲ ቤቱ ደመቅ መቄል። አዴ እየመጣች ከሆነ የሷን ስራ ለምንድነው የምሰራው? ደሞ ለምለም አለች፣ እሷ እያለች ነው ስራቸውንም ሰራላችሁ ፍቅር እስኪ ታይ እንደዚህ አይነት ነገር ለምን ብታስብ? እንደዚህ አስተሳሰብሽ አንቺን ይጎዳሻል፣ አይጠቅምሽም። በዛ ላይ ደግሞ አንቺ ሴት ልጃለሽ እንዴ? አደይ መስራት ትችለው ነገር በሙሉ እኮ አንቺ መስራት ትችላለሽ። በዛ ላይ ደግሞ በዚህ ይም ስላለች ሳም ታገዝሻለች። ችግር የለም፣ ባርኪ፣ ሀሳብ አይግባክ። እኔ ሰራውል ወንዶ ነው። አመሰግናለሁ ቤቲ። ፍቅር ተነሽ። ወንድምሽ ግን ጭራሽ ሠራተኛ ልትመጣ ነው ብሎ የቤት ሰራተኛ ስራ ላይ አሰብር እንጂ። ይኸውልሽ በወንድሜ ቀልድ የለምሽ። ደግሞ እሱ እያለ አትናገሪም ነበር አስመሰኝ። ቆይ ምን አስመከታችሁ ነው? ይቅርታ ናኦል ሐዘን ላይ ስለሆነ ብቻውን ቤት ከሚሆን ያንተ ፈቃድ ከሆነ ለአንድ ሶስት ቀን እዚህ ይሁን። አሁን እዚህ መቆየት አለብህ። ጭራሽ ለኔ ጊዜ አይገባም። እንደዚህ አትኝልኝ አዴ ምን አይነት ነገር ነው ምትበለ ሊዱ ቄ ታመሻል እንዴ ይሄ ልጅ እኮ ወንጀለኛ ነው። እነዚህ ወንጀለኛ ክኛ ያገኖር ትላላችሁ ሰማለ ነው አሁን ሳላስቀይመ ከዚህ ቤት ውልቅ ብለውጣ ሂዱጣ እሺ፣ ባርኬ እወጣለሁ። ዴቭ በጣም ይቅርታ። አንተ የተሰማህ የነበረው ስሜት እኔም ተሰምቶኛል። ቀል እኔ ብሬን ያጥቻታለሁ። አንተ ግን ቤት ድረስ መታ እንዳለች፣ በዛ ላይ አዳይን የመሰለች እህት ከቡና አለችልህ። በጣም ይቅርታ ሰራተኛዋ። አዳይ ክፍል ሀምሳ ሁለት እዤ ቅርብ ያለሁኝ በባለፈው ክፍል እንግዲህ እንደታየው ከሆነ ሌዱና አዳይን እንደታገዱ ነበረ። አሁን ደግሞ ወደ ቤታቸው ይዛቸው መጣ ናኦል ማለት ነው። ከዛም በኋላ ባርኪን ሊገድለው ፈልገው ነበረ። ከዛ ሁሉም ነገር ሸፋፈኑለት ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዙ ትበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ከዛም በኋላ ቤት ይዘዋቸው ከመጣ በኋላ አልገባኝም ይላሉ። ሁሉም ነገር ሸፋፈኑለትና አደበና ትሽባክሻ አስረጃቸው አውዴቭ ሊዱ ራሷ ነው ከቤት ጠፍታ ሄደችው ከዛ ላሁንን አግኝተዋት ወደ ቤቷ ወስዶ የተከባከባት ነበረ ብላ አዳይም ትሸፍንነት አለች። ከዛ ሊዲያ አዎ ዴቭ ይላታል። ከዛ ዳዊትን ሊዱ እየቀለዳችው አይደለም እንዴ? ለምን ደም የምንቀለደው? በቃ እውነታው ሄደ ነው ይሄ ነው፣ ይቅልታ ዴቭ። ከዛ ፍቅር ናኦል እንዳገተሽ ራሱ ተናገረ ትላለች ቤዛ። ቤዛ እውነቱን አቃለው ሊዱ። ከዛ ሊዱን ዴቭ ባክህን እንዳትነካው ትለዋለች ሊዱን አልገባኝም መተባበር ማለት እኔ አሁን በጣም ደክሞኛል። አዳይ በናትሽ አስረጃቸው። አው ዴቭ ሊዱን እራሷ ነው ከቤት የጠፋችው ሶስት ቀን አው፣ ናኦል እዚህ መቆያየት አለበት። ፍቅር ጭራሽ ትላለች አዳይ። ለኔ እንደዚ አይገባኝም ይላል አዳይ። ምን አይነት ነገር ነው የምታወሩ ይላል። ባርኪ ሊዱ ቆይ ታመሻል እንዴ ይሄ ልጅ ኮ ወንጀለኛ ነው። እና ወንጀለኛ እንዴት ከኛ ጋር ይኖራል? ይላሉ ሰማኛለህ? አሁን ሳላስቀይምህ ከዚህ ቤት ውልቅ ብለህ ውጣ፣ ሂድ ውጣ ይሉታል ባርኪ። ይለዋል እሺ ባርኪ እያለ እምባ ተናንቆት በጣም ያሳዝናል። እና ናኦል ማለት ነው ዴቭ፣ በጣም ይቅርታ እያለ አንተ የተሰማህ የነበረው ስሜት እኔም አሁን የተሰቃየህ ነው። እኔም በሌሊና ጥቻታለሁ። አንተ ግን ሊዱ ቤት ህድረስ መጣልታለች። ከዛ አዳ የመሰለች እህት ጎጎንህ አለችልህ። በጣም ይቅርታ ይለዋል። ትሰማኛለህ ትርፍ ወዲያ ተውራ ብሎ እንግዲህ አሁን ቀጥ ብለህ ውጣ እያለ ዳዊትን እንግዲህ የናኦልን አንቀውና ያንቀውና አንገቱ ውጣ ይለዋል። ከዛ ሁሉም ግራ ተጋቡ፣ የሚጨብጡት ነገር አጡና ወዲ ወዲ ይላሉ። ፍቅርም በጣም በሀሳብ ላይ ተክዛለች፣ አደይም ተክዛለች ማለት ነው። ያው ፍቅር እነዚህ ልጆች በሆነ ነገር አስፈራርቷቸው ነው እንጂ እንዴት ሊለቃቸው አለ፣ ሁሉም ሰው የገደለ ብሎ ሁሉም እያሰቡ ይገኛሉ ማለት ነው ከዛ ሊዱን ወደ ክላስ ዋሂዳ ትተኛለች። አዳይ ወደ ኪች ነበረች። ከዛ እዚህ ጋር ኪንጎና ዳይመንድን እዚ ድንጋይ ላይ ቁጭ ብሎ ነበረ። አረ አባቷን የአዳይን አባት ሊሆነ ሰው ሊድራት አዳይን ፈልግልኝ ብሎ ነበረ እና ምን ሊልሎ ነበር። ናኦልን እንግዲህ ሲሄድ አገኙትና ኪንጎና ዳይመንድ ና ዘምራ ተከታተለኝ እያሉ ሊገሉት እየሄዱ ነው። ከዛ በኋላ እዚህ ጋር ሊዱን አድርገዋ ላይ ተኝታ ነበረ። ዳዊት መጣና አጠገቧ ቁጭልና የእኔ ውድ እህት ብሎ ይጠይቃታል። ፀጉሯን ደበስ ደበስ ያደረገ። ከዛ በቃህ ውጣልኝ ከክለሴ። ቆይ እህቴ ለምን እንደዛ ያደረግሽ? ምን ብሎ በደርኩሽ እህቴ ብሎ ይጠይቃታል። እኔ እንዲከፋሽ ነው ያደረኩት? አንተም ኤላም ሁላችሁ ብለን አትፈልጉልኝ። ማነው እንደዛ ያልሽ? እኛ ስለማንፈልግ ሳይሆን የምሰራችው ስራ ጥሩ ስላልሆኑ ነው። ዴቨናተ አሁን ደክሞኛል፣ ልተኛበት ውጣለኝ። በቃ እሺ ተኝ እህቴ። ግን ለማሚና ለባቢ ደውለሽ ንገሪያቸው። እኔም ስላነገርኳቸው በጣም ተጨንቀዋል። ደግሞ በእናትሽ ተሳስተሽ እኮ እንዳትቀባጠሪ፣ እኔ ምንም አልነገርኳቸውም። እሺ እደውላቸዋለሁ። ዴቭ ስለተመለስሽ ደስ ብሎኛል። ስለ ናኦል ጉዳይ ግን አልጨረስንም፣ እናወራበታለን። ላታል ዴቭን ዴቭ ናኦል ናኦልን ስላበራርክ እኮ በጣም ተናደጃለሁ። እዚህ ቤት እንዲመጣ ያደረገኝ እሱ እኮ ነው። ቆይ ምን ያልሽኝ ነው? እግርሽን የሰበረሽ ልጅ እንዴት ነው ቅርታ የምንጠይቀው የትኛው ጻድቅ ብትሆኝ ነው? ናኦል እግሬን አልሰበረኝም። በሱ ዙሪያ ምንም ብትይኝ አላምንሽም። ሂዱ እሺ፣ በቃ ስለሱ ስለ ምንም ስለማትላኝ ምንም አልነግርህም። የራስሽ ጉዳይ። ሁለተኛ እንደዚህ አታድርጊ። ሲሚ ደግሞ ያለኔ ፍቃድ አንድ ከዚህ ቤት እግርሽ እንዳታነሺ። እሺ ምን ትለዋለች እሱ አይ ካልሽ የማሚና የዳዲን አድርገዋለሁ፣ እነግረዋለሁ ያደረግሹ ነገር ያንቺ ምርጫ ነው ብሎ ዳዊትን ትቷት ይሄዳል። ሊዱንም ወፍ እያለች ወደ አርጋው ላይ ትተኛለች። ከዛም በኋላ ፍቅር ትመጣለች። ፍቅር በተራዋት ስትመጣ አሁን ምን ፈልገሽ ነው የመጣሽው? ትላታለች። ፍቅር አሁን ምን ፈለገሽ ነው፣ ላውራሽ ፈልጋለሁ፣ እዛ የተፈጠረውን ነገር እያንዳንዱ መስማት ተፈልጋለሁ። አትርፊ ምንም ነገር አልነግርሽም፣ ሂጂ ውጪ። ማንንም ተማምነሽ ነው እኔ ውጪ የምትይኝ ሌላ ነገር ሳይከተልሽ ውጪ ልኝ ረፍት አድርግበት ክፉ ናወልኩ ሁሉም ነገርሽ ቀየረበሽ እንዴ ትላታለች። ፍቅር እኔ ቲቪ አይደለሁም እንደ እንደ ማንኛውም እንደመጣ ሚቀያይረኝ አሁን ልተኛበት ውጪ ትላታለች። ፍቅርም እሺ ወጣለው ይያላች ይትና ደደችም ሁሉቅ ብላት ወጣለች። አሁን የፍቅር ወሾቷ ግዜ ሊጋለጥ ቀርበዋል። ከዛ በኋላ በዛ ወደ አዳይ ጋት መጣች። ጉደኛ አንቺ ከዚህ ቤት የበለጠ ማን ጉደኛ አለ? ስንት ቢከፍላችሁ ነው ስለና ኦልን የደበባቀችለት ያንቺ ይሄንን ማስረዳት ምንም ግዴታ የለብኝም። የባርኮትና የዲፍ ካስረዳሁ በቂ ነው። ስንት ቢከፍላችሁ ነው? አዴ እንደዚህ ነጋት አትመስኝም ነበር። ለካ ላይ ያለሽ ነው። ቆይ ምን ያልሽ ነው? በዛ ያመሻል እንዴ ምነው? አልገባኝም ያልሽ ነው? ሴትነትሽን የሸጥሽው ገልዘም እንዴት ነው? እስለኛው ለኛው ከልምዳቸው አካፈሉኝ ስትል አንዴ በጥፊት ታጭላታለች። የውልሽ ስሚኝ፣ ንግግርሽን አስተካኪ። እኔ እንደዚህ አይነት ሴት አይደለሁም። ድጋሚ እንደዚህ አይነት ስታወድ ቢተመሽ እኔ እንደዛ ነው የመጣሽኝ። ካነሰሽ እንጨምርልሻለሁ። ከዛ ባርኪ መጣና እያት እስኪ ፊቴ እንዴት እንደመታችኝ ብላ ለባርኪ ታታይዋለች። አዳይ ምን አድርገሽ ነው ባርኮት ፍቅረኛ ስለነከው ብህ በጣም ይቅርታ፣ ግን ተራና ክብር የሚነካ ነገር ስለሰደበች ነው። እሺ ብላ አዳይም ትታከኩሽ ነው ተወጣለች። ባርኪን የቤዛ ፊት ያያል። ቆይ ምን ብለሻት ነው ይላታል። እኔ ምንም አላልኳትም የናኦልን ስራ እንዴት ይደብቃችሁ ስላልኳት እንዴት እንደዚ አደረጋት። ከዛ ባርኪ አዳይ ምን ሆና ነው? እሷ ኮ ክፍሉ ጋር ካለነገርሻት እሷ ምንም አትነግርም። ድሮም እኔ አንተ ታምነኛለህ ብዬ አንተ መናገሬ ብሎ ለቤዛ ጥላት ሲል ቤዛ ቤዛ እያለች ጥላት ከዛ ጥላው ወጣች ማለት ነው። ከዛ ዳዊትን አዳይ አጠገመቶ ቁጭ ይለና አዳይ ይላል። አቤት። ሊዱ ስለመለስሽልኝ በጣም አመሰግናለሁ። ምንም ችግር የለውም። ደግሞ ይሄ ምስጋና ከኔ ይልቅ የናኦል ነው የሚገባው እሱ ነው ላታገኛትም ነበረ። እርግጠኛ ነው። አዳይ፣ እኔ ሊዱን አላምናትም፣ አንቺ ግን በፍፁም ልትዋሽኛት ትችይም። ናኦል ምንም ጥፋት የለበትም። ሊኖርበታል ከብዙ ነገር አንጻር የብዙ ነገር አለበት፣ ግን እናንተ ስለማታውቁትና ስለማትረዱት ነው እንጂ እንደዛ ይወስናችሁት። እኔ ግን ተረድቻለሁ። ባይዋጥልኝ ምን ይላል ዳዊት ከዛ በኋላ ግን ልጠይቅሽ፣ ሻዳይ፣ ሊዱን ምን በመልሃት ነው ወደ ቤት ያመለስሻት? ምንም ብልሃት የለውም። እህት ሊዱ አውቃ ሊሆን ይችላል እንጂ አስተዋይ ሴት የሚሉሽ ነው። አዳይ አዎ፣ ሊዱ ከኔ በላይ ብዙ ነገር ታገናዘባለች። እንደውም እኔ ነኝ ዘግቼው የገባኝ። ግድ የለሽላት እንጂ ጥሩት ነው ያለ። ስለ ሊዱ አይደለም አደን እንደዚህ የምታወሪ ቆይ፣ እንዴት ይላታል። ዴቭ እኔ ብነግርህ አትረዳውም። ዴቭ ግን እውነታው ውሱ ነው። ሊዱ ላይ የሆነ ጥሩ ነገር አይቻባታለሁ። የመጀመሪያ ሰው ስለ ሊዱ ስታወሪ የሰማሁት። እንደዚህ ሊዱ አልሰማችሽም። አረንዳት ነገር ደግሞ ዴቭ ትለዋለች። ለምን ደግሞ ሄ ሰምታ ትኩራብኝ? እሺ አንነግራት ምስጥረ ይላል። የዛሬ የነበረን ቆይታ በዚሁ ነው። በቀጣይ በቃታ እስከምን ነገር እንድረስ። ሰላም ለሀገራችን፣ ሰላም ለህዝባችን ያልኩኝ በዚሁ መሰናበታለሁ። ይሄንን ቪዲዮ ከወደዳችሁት የደውል መልእክት በመጫን ሁሌ ቤተሰብ ትሆኑ በአክብሮት እንጠይቃለን።